የኢደን ክፋት እንደቀጠለ ነው። ፍኖትን አሰቃየቻት። ፍኖትን እንግዲህ ኢደን ወስዳ ለጎረምሳ ጥላት ነበር የመጣችው። እናም ብሩክ ሁሉንም ነገር ለአባትሽ ይናገራለሁ ሲላት፣ እናም እንዲሁም ደግሞ እሷ ግን አላቅም ምንም አቀው ነገር የለም ብላ ነበረ። ነገር ግን ብሩክ ፍኖትን ደግሞ ያፈቅራታል ይወዳታል፣ ሁለቱንም ኢደንንም ፍኖትንም ፍኖት በተፈጥሯ ለየት ያለች እና አስተዋይ ሴት ናት። በዛ ላይ ደግሞ ገና ምንም የማታቅ የቤት ልጅ ናት። እናም ኢደን ጓደኛ ጋር ደውሎ የኢደን ጓደኛ ለብሩክ ኢደን ለወንድ ጥላት እንደመጣች የሚጨስበት ሸሻ የሚጨስበት ቤት እና መጠጥ የሚጠጣ ቤት ወስዳ እንዲሁም ደግሞ ማደ ማደንዘዣ አስጠቀመው ቢኒያም የሚባለው ቤት ወስዶ እንደፈለገ እንዳደርጋት ጥላት እንደመጣች ነገረችው። ከዛም ቦታውን ነገሪ ሲላትም፣ እንግዲህ ሰውየውን ማንነት ከነገርኩህ ቦታውን ራስ ፈልገ ድረስበት አለችው። የኢደን ጓደኛ ብሩ ካሁን ኢደንን ሁሉንም ነገር እንዳወቀባት ሲነግራት ከቢኒያም ጋር ነው አለች ስልክ ደውለትና ሁሉንም ነገር እንገለስ ሲላት አላድርገውም፣ ስትልም እንግዳውስ አባትሽም ዳግምም ይሄን ጉር ከሰሙ እላይሽ ላይ ያመጣሸውን ነገር እራስሽ ተወጪው፣ ሲቀጥል ደግሞ ሁሉንም እነግራቸዋለሁ ብሎ አስፈራራት። ኢደንም የቢንያምን ስልክ ሰጠች፣ ደወለችለት፣ ያለበትን ቦታ ነገራት። ነገር ግን ቢንያም የተባረከ ልጅ ነው፣ ፍኖትን ምንም አላደረጋትም። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ፍኖት ቀጣይ ፓርት ይዘመተናል ማለት ነው። ፍኖትን እንግዲህ ኢደን እያሰቃየቻት ትገኛለች። የኢደን ክፋት በጣም በጣም አረመኒነት እንደቀጠለ ነው ማለት ነው። ኢደን ምንም የምታቅ አረመኔ ናት። ፍኖት፣ ደግሞ የቤት ልጅ፣ መልከ መልካም፣ አስተዋይ ናት። እናም ከዛም እንውጣ ዘና እናድርግሽ በማለት ይዛት ወጣች። ግን ደግሞ ለጎረምሳ የሚጨስበት ቤት ወስዳ ተጫርታባት ነው የመጣችው። ይህ ሁሉ የምታደርገው ብሩክንና ፍኖትን ስለምጠረጥር ነው። በእርግጥ ፍኖት እንደዚህ አይነት ነገር ውስጥ የምትገኝ ልጅ አይደለችም። ብሩክ ግን በፍኖት ውበት ተማሏል በአንድ በቷ በጸባዋ በስነ ስርዓቷ እናም ይህን ሁሉ ስለምትጠራጠር እሷ ለወንድ ሽጣት መጣች ጥላት መጣች እቤት ስትመጣ ፍኖትስ ብሎ ዳግም በጣም ተናደደ አላቅም ጥላ ይጠፋች አለች እና መሀኘች ከዛም ብሩክ ጋር ደውሎ ብሩክ መጥቶ ኢደንን ምን እንዳደረገች ወይም ደግሞ ፍኖትን የጥላት እንደመጣችው እንድጠይቃት አደረገ። ግን ልትናገር እንድትናገር አልቻለችም። ብሩክ የዋዛ አይደለም ኢደን ጓደኛ ጋር ደውሎ የኢደን ጓደኛ ሁሉንም ነገረችው ከዛም ኢደን ሲያውቅባት የምትሆነው ግራ ገባት፣ ተብረከረከች አሁን ሁሉንም ነገር ለአባትሽ እና ለወንድምሽ ተናግሬ ሌላ ችግር ከሚፈጠር ደብኔ የምትል ሰውዬ ደው ይለትና፣ ያሉበትን ቦታ ይንገረኝ አላት። ከዛም እሺ በቃ ብላ ቢንያም ጋር ደወለች። ቢንያም ስልክ አያነሷም ዘግቶ ነበረ። ግን ደግሞ ፍኖትን ማደንዘዣ አጠጥተው ቢወስዷትም ቢንያም ምንም አላደረጋትም። በልቧ እዛው አልጋ ላይ ደፈት እንዳለች ከትንሽ ጊዜ በኋላ ነቃች። ከዛም ያለችበትን ቤት መቃኘት ጀመረች። በፊቷ የጠገበ ጎረምሳ ያ እሚያጨስና እሚጠጣ ሰውዬ አየች ደነገጠች ተብረከረከች ምንድን ነው የት ነኝ ኢደንስ ምንድን ነው አለች አይዞሽ ምንም አልሆንሽም ታረጋጊ አላት ቆይ ለምንድን ነው ምንድን ነው ኢደን የት ሄደች አለችው ኢደን ጥላ ሄዳ ነው አለችው አሁ ጥላ ሄዳ ነው አላት እሺ በናት አሁን አስወጣኝና ልሂድ በናት አለችው። ከዛም እንደ አሁን እኮ ሌሊት ነው፣ አስወጥቼ እሽት ነው የምትሄጂው? ውዴት ነው የምትሄጂው? እሺ የት ነው ያለ ነው አለችው። በጣም ሩቅ ቦታ አላት። ከዛም ተብረከረከች፣ በጣም በሚያሳዝን ሁኔታ አየችው። ከዛም እዩልሽ፣ ተረጋጊ፣ በእናት ምንም እንዳታደርገኝ፣ በእናት ምንም እንዳታደርገኝ አለችው ቢኒያምን ምንም ማድረግ ብፈልግ እንደዛ ራስ ሽንስተሽ በወደድሽ ሰዓት የምፈልገውን ነገር ማድረግ እችላለሁ፣ ግን ምንም አላደርግሽምም አላደረግኩሽምም አላት። እሺ እሺ ምን ይሻለኛል አለችው። ተረጋጊ፣ የሚወስድሽ ሰው እየመጣ ነው አላት። ከዛም ግን ፍኖት እየደወለች ኢዴን እየደወለች ነው ሲላት ምን አለች። ከዛም ኢዴን ጋር አውርቶ ብሩክ እየመጣ መሆኑን ነገራት። ከዛም እዩልሽ እኔ ምንም አላደረግኩሽም። ብዙ ሴቶች ጋር ቀርብ ያለው ብዙ ሴቶችን አይቻለሁ፣ ግን ደግሞ እንዳንቺ ያማለለኝና መልከም ቆንጆ ሴት አላገኘሁም። እናም ያላንቺ ፍላጎት ምንም ነገር አይፈጠርም አላት። ከዛም ግን አሁን የሚወስድሽ ሰው መጥቷል ሲላት ማን ነው? ዳግም አለች። የፍኖት የኢድን ጓደኛ ፍቅረኛ መሰለኝ ብሩክ አታውቂውም አላት። ደነገጠች። አሁን ደግሞ ሌላ ጭንቀት ተፈጠረባት። ምን ሆነሽ ነው አላት። አይ ምንም አውቀዋለሁ አውቀዋለሁ አለች። ከዛም ወጣና ልጅቷን ፍኖትን ከብሩክ ጋር አገናኘ። ከዛም ምንም አልሆንሽም አይደል ምንም አላደረገሽም አላት። ምንም ደህና ነኝ አለች። እዛም መኪና ውስጥ ግቢ ብሎ መኪና ውስጥ አስገባትና ወረደ። ከዛም ቢኒያምን ጠየቀው ምንም አላደረግካትም አይደለም? እንዴት ይችን ምንም የማታቅ ልጅ ይዘህ ትሄዳለህ? እንዴት ባደንዛዥ ተጠቅመህ ይዘሃት ትሄዳለህ? አይደብርህም? እንዳንተ ኦኬ፣ ከዛሬ ጀምረህ ብትጠነቀቅ ይሻላል በድጋሚ እንገናኝ ይሆናል አለ እና ብሩክ ጥሎት ሄደ። ቢኒያም አሁን እልክ ውስጥ ገባ። ብሩክ እንግዲህ መኪና ውስጥ ገባ። ከዛም ፍኖት ወዴት ነው የምትወስደኝ አለችው። ከዛም እኔ ቤት ነው የምወስድሽ አላት። አልፈልግም አለች። ዳግም ደግሞ ከኋላ በታክሲ እየተከታተላቸው ነበረ እናም ፍኖት አልሄድም ብላ እንቢ ስትለው መኪናውን አቆምና ወረደች። ይኸው መሀል ቦታ ነን፣ እዛ ብትሄጂ ትልቅ ችግር። ፍኖት እመኚ እግዚአብሔርን፣ እኔ አልነካሽም፣ ምንም ነገር አላረግሽም። ግን እዛ ብትሄጂ ላንቺም ለኢደንም ጥሩ አይደለም። ቤተሰቦቿ ይህን ድርጊት እንዳደረገች ቢያውቁ ሌላ ችግር ነው የሚፈጠረው። ስለዚህ እኔ ጋር ሄደሽ ጠዋት ትሄጃለሽ አላት ለምን አለችው ምክንያቱም ኢደን አንቺን እዚህ ለጎረምሳ ጥላሽ መንጣቷን እና ይህ ሁሉ ነገር መፈጠሩን ካወቃባት ይው እና ዳግምም ተጨንቀው ቤቱ ተተረማምሷል ይህ ቤት ፈረሰ ወይም ተበላሸ ማለት ደግሞ ለሁላችንም ትልቅ ችግር ነው የሚመጣው እባክሽን ፍኖት እመኝኝ አላት ከዛ እየተጠራጠረችው ሳትወድ በግዷ እሻለች። ግን አንተንስ በምናምን አሉ አንተም እኮ የደን እንደ ኤደና አለችው። እመኝ በፍጹምን የምንም አላረገሽም ሲላትም ተያይዘው ሄዱ። ዳግም እየተከታተለ ነበር። ፍኖት በሩን ከፍቶ ሲያስገባት ብሩክ ተጨነቀች፣ ቁማ ቀረች። ፍኖት ነይ እዚያ ረፍ በይ አላመንሽኝም እንደዛ ምየልሽ እንደ አላት። ከዛም ሄዳ ወንበሩ ላይ ቁጭ አለች። ብሩክም ደግሞ አልጋው ላይ ቁጭ አለ። በጣም ተጨነነቀች። ፈታ በይ እንደ ቤትሽ፣ ምንም አትጨነቂ አላት። ከዛም ፍኖት ጸጥ አለች። ከትንሽ ደቂቃ በኋላ ዳግም በሩ መውገር ጀመረ። ከዛም ምንድን ነው ማነው? በማለት ተጨነቀች ፍኖት። ብሩክ በሩን ሲከፍተው ዳግም ነው። በጣም ምን አለ። ከዛም ዳግም ተቀያየረ። ዳግም ፍኖትን በጣም ይወዳታል። እናም ምን ነበር የተፈጠረውን ነገር ትነግሩኛላችሁ፣ ታስረዱኛላችሁ አላት ዝም አለች። ከዛም ዳግም ተረጋጋ። የተፈጠረውን ነገር ብንነግርህ አሁንም ነገሮችን ታበላሻለህ፣ ስለዚህ በዚህ ሁኔታ ልንነግርህ አንችልም አለ ኧረ አለ እሺ፣ አሁን እኔ ጋር ትሄጃለሽ ወይስ እዚው ማደር ትፈልጊያለሽ? አላት። ከዛም ብሩክ ያን ሁሉ በእሷ ምክንያት ኢደንም ሌላ ችግር ውስጥ ስለምትገባ ስለነገራት አማራጯ እዚ አድራለሁ አለች። እንደዛ ነው ኦኬ። አሁን ገባ ይቅርታ፣ አሁን በደንብ መልሶ ተመልሶልኛል አለ። ከዛም ዋክን ዳግም ተረጋጋ አለው። ከዛም ዳግም መልካም አዳር ይሆንላችሁ አለና ጥሏቸው ሄደ። እቤ ከደረሰ በኋላ ይሄ ዱርዬ አረምኒ እንዴት አንድ እርምጃ ሳልራመድ ይቀርመኛል በማለት ዳግም እየተናደደ ቤት ደረሰ ኤደንጋ ባደረግሽው ነገር ምንም አይታወቅብኝም ዳግም አይነቃብኝም ብለሽ ከሆነ ተሳስተሻል በጣም ተሳስተሻል እሺ ይኸውልሽ ይኸው አንቺ ፍኖት የት ነው ያለችው አላት ዳግም ነገርኩህ አይደል አላቅም በቃ አለችው ኧረ እባክሽ አይደል አታውቂም ብሩክ እና ፍኖት አንድ ላይ ናቸው አንድ ለጎረምሳ አሳልፈች ሰጠሻት ጎረምሳው ደግሞ ለብሩክ ሰጣት አሁን ደስ የሚል ሌሊት እያሳለፉ ነው አላት ቀው ወጣችው ቀው ወጣችው አበደች እንደውም በጥርጣሬ ተነስታ ነበር ይህን ሁሉ ስቃይ ልጅቷ ላይ የምታደርሰው። አሁን እሱ ቤት አደረች ማለት በእሷ ቤት ሌላ ነገር ተፈጥሯል ነው። ከዛም ምንም አማራጭ የላትም። ጠዋት ተነሳ ተነሱ፣ ፍኖት ብሩክን ቀሰቀሰችው። ነጋ እንዴ አላት። አው አለች። አንቺ ሳተኝ ነው እዚህ ኩርሲ ላይ ቁጭ ብልሻድር አላት። አው ምን አማራጭ አለችው። ፍኖት እውነት በጣም ከባድ ሰው ነሽ። እንደዛ ያን ሁሉ እየልሽ ምን ያደርገኛል ብለሽ በርተሽ ነው ሀላት አይ ምንም። ከዛም ይዟት ሄደና እበራቸው አካባቢ ሲደርስ ሁለታችንም አብረን ከገባን ጥሩ አይመጣም፣ አንቺ ሄጂ አላት። እሺ አለች። ብሩክ አመሰግናለሁ ለሄደን ብለህም ቢሆን አመሰግናለሁ በጣም አርኪ እውነት አለችው። ይኸውልሽ ፍኖት፣ ለእኔ ብቻ ወይም ለኤደን ብቻ ብዬ ሳይሆን ይህ ቤተሰብ ችግር ውስጥ ቢገባ ለሁላችንም መከራ ነው። ለአንቺም ስል ነው ይሄን ያደረኩት። እንድታመሰግኝ አልፈልግም አላት። በፍጹም እኔ አመሰግናለሁ፣ እውነት አመሰግናለሁ አለችው። እሽ ብሎ እሷም ወደ ቤት ሄደች። ብሩክ አሁን ፍኖት እጭንቅላትሽ ላይ አእምሮ ውስጥ መጥቼ ቁጭ ነው ያልኩብሽ። በአንድ ድንጋይ ሁለት ወፍ። ብሩክ ትችላለህ ትችላለህ እያለ ራሱን አደነቀ። እንግዲህ የኢደን አባት ደግሞ ኢደን ናት እንደዛ ያደረገቻት፣ ይዛህዳ ጠላት መጣይ እያለ ዳግም ሲነግረው አላመነም። ልጄ ድንገት ተለያየን አለችኝ በቃ። እንዴት ነው እሷ ላይ እንደዚህ የምታደርገው? ሲለውም ኢዴን አንተ ስለማታውቃት ነው፣ እኔ በደንብ አውቃታለሁ። እናም ሲሄዱ አትሄድም፣ ወዴት ነው ይዘሻት የምትሄጂው? ስላት አለ እና አታስቆማትም ነበር ሲለውም እኔ ኢዴን ጋር እየተጨቃጨኩ እያለሁ እሷ ደግሞ ድንገት መታ፣ እኔ ፈልጌ ነው አለችኝ። በቃ ዘም አልኩኝ፣ ሄዱ። ይሄው ጥላት መጣች አለው አዎ አለ። አባትዬው በፊት አስታወሰ ሁሉንም ነገር እና ከፍኖት ጋር ያወሩትን እና ታዲያ ፈልጋ ከሄደች ምን ማድረግ አለብን? ስለዚህ ፈልጋው ነው ማለት ነው በኢደ እንደምታማኛለ አለው። አባ እንዴት ነው የምታስበው? በፍጹም ፈልጋ አይደለም ተገዳ ነው። ግን ደግሞ ፍኖት ምን ኢደን ምን እንደምታደርጉባት ታውቃለች። አሌድን ብትላት ትቀጠቅጣታለች። የእናቷ ጥላት አድርጋ ነው፣ የእናቷ ገዳይ አድርጋ ነው የያዘቻት፣ አለው ከዛም አደራዬን እንዳታስበላኝ እናቷ የሆነ ነገር ብትሆን ሰው አታደርገኝም። እያለ የኢደን አባት መንጎራደር ጀመረ። ኢደን በሩን ስትቆረቆር ሩጦ ሂዶ ዳግም ከፈተላት እሺ እንዴት ነው አዳር ተመችቶሽ ነው? አላት ዳግም። አንተ እንኳን ለምን አትረዳኝ አለችው። ምን ነው ምረዳሽ? የተለየ ነገር አለ ነገርኝና ምረዳሽ አላት። ይኸውልህ እኔ ምን አማራጭ አለኝ እዚህ ቤት እቤት መጥቼ አይኔን እያየሽ ተዋሽኛለሽ አላት። እና ምን ላድርግ እዚህ ብመጣ ኢድን ላይ የሚፈጠረውን ነገር ታውቃለህ? አባቷ ቢሰሙ ምን እንደሚያደርጉ ታውቃለህ? በቃ ብሩክ የነገረኝ ምክንያት አሳማኝ ነበር። አማራጭ የለኝም። በቃ እሱ ጋር ድርጉ ምንም የተፈጠረ ነገር የለም። ያ አስተዋይነት ከሄደ ለምን አትረዳኝም አለችው። ከዛም አሽግቢ አሁን ከኔ ይልቅ አባቢ ብዙ ጥያቄዎች አዘጋጅቶ ጠብቆሻል። እነሱን ለመመላሽ ዝግጁ ሆኜ አህላት። ከዛም ገባች እየተንቀጠቀጠች። የኢደን አባት ፍኖት በመጥፋቷ ስራ አልሄደም። ከዛም ሄደች እግሩ ላይ ተንበረከከች። ተነሽ ልጄ ተነሽ አህላት ምንድን ነው የተፈጠረው ንገሪ ሲላትም ደግሞ አለባበስሽ እንዴት ነው አላት። ከኢደን ጋር አወተን ነበር። እናም ድንገት አጋጣሚ ሆኖ ተለያየ በዛ ላይ ስልክ የለኝም ነበር። በቃ በምን ልደውል አጣኋት። በዚሁ እና የታደር ሲላትም፣ ጎዳና ላይ ነው ያደርኩት። በቃ ምንም አልሆንሽም፣ ምንም አልነኩሽም አላት። ምንም አልሆንኩም ጋሽ ምንም አለችው። በያሁን ተረጋጊ፣ የተረፈውን በኋላ እናወራለን። ኤደን ደግሞ በጣም ተናዳለች። በጣም አዝናለች፣ እየተጨነቀች ነበረ። ሄጅና አረጋጊያት ዳግምንም ንገሪው አላት። ዳግምን ነግሬዋለሁ ኢደን አለች። የት አገኘሽው ሲላት፣ ውጭ በር የከፈተልኝ እሱ ነው አለች። እሺ ኢደን አለች። በያሁን እረፍት አድርግና ማታ እናወራለን ብሏት ሄደ። ከዛም ኢደን መስማቷን ብሩክ ጋ ማደሯን ፍኖት ዳግም ነግሯታል። ከዛም ለማንኛውም ኢድን እንግዲህ፣ ብሩክ ከማደርሽን ስለምታውቅ እራስሽን ጠብቂ፣ የመጣውን ለመቀበል መዘጋጅ ዝግጁ ሆነሽ ጠብቂ። ሲቀጥል በተረፈ ሌላ ጊዜ እናወራለን ብሎ ዳግም ሄደ። ዳግም ሄደና እሺ ፍኖት መታለች አላት። መጣች አለች። አዎ፣ ምን አለች ሌላ ነገር እንዳታደርግኢ ተጠንቀቂ ተናገርኩ። ይህ ሁሉ አባቢ ቢያቅ ምን እንደሚያደርግሽ ታውቂዋለሽ ራስሽ፣ አላት። ከዛም ሩጣ ብሩክ ጋር ደወለች። ብሩክ ጋር ስደውል አንተም ማትረባ እዛ ክፋት ነው ያደርገው አለችው። ኢድን ምንም የተፈጠረ ነገር የለም እልቅ ስለራስ ደህንነት ስብት ብታርፊ ነው የምሻልሽ፣ አላት አሳያሃለሁ እገላታለሁ ስትለውም፣ እንግዳውስ ስራ አንቺ ምንም አይመለከተኝም። ይኸውልሽ ሁሉንም ነገር አደንዛዥ ዕፅ ሰጣችሁ ልጅቷን የት ቦታ እንደወሰዳችኋት ሲቀጥል፣ ደግሞ ማጨሻ ቤትና መጠጥ ቤት ወስደሽ ለጎረምሳ ጥለሻት እንደመጣሽ ለአባትሽ ልቅም አድርግ ይናገራሉ እያን ጊዜ ታይዋለር ጉዳይ አይሰጠኝም ብሎ ስልኩ ላይ ዘጋባት። ከዛም ኢደን ምን እያረግሽ ነው፣ ኤደን ምን እያረግሽ ነው እያለች ራሷን መቆጣጠር አቃታት። ከዛም ወደ ታች ፍኖት አለችበት ሳሎን ቁጭ ብላ ፍኖት ፍኖት፣ ልብሷንም መቀየር ጨንቋታል። ከዛም ወደ ታች ወረደች ኤደን። ከዛም ማየት ፍኖትን አየቻት። ፍኖትም እሷን አየቻት። ፍኖት ኢደንን ስታይ በቁማ በቃ መውደቅ ነው የቀሯት፣ በጣም ተንቀጠቀጠች። አይደለም ብሩክ ጋር ማደር ይቅርና ብሩክን ቀጥ ብላ ካየች ሌላ ችግር እንደምትፈጥርባት ታውቃለች። የምትሆነው ግራ ገባት። አሁን ኢደን በጣም ክፉና አውሬ ሴት ናት። ምን ታደርጋታለች? ግን ደግሞ ዳግም አለ አሁን ኢደን ፍኖትን አንድ ነገር ለማድረግ ብትፈልግ እንኳ ዳግምም ብሩክም በፍኖት ላይ ያደረገችውን ነገር እንደ ወንጀል አድርገው ያስፈራሯታል። ያ ብቻ ነው የያዛት። ባይሆን ኖሮ ግን ሌላ ችግር ትፈጥር ነበረ። ኢደንን ፍኖት ኢደን ፍኖትን ለሰከንድ ማቆየት አትፈልግም። ግን አሁን የጥፋት ስላለባት አባቷ ዘልዝሎ እንደሚጥላት ታውቃለች ታቃለች። የፍኖት እናት ደግሞ ልጅ የሆነ ነገር ሆና ነው እንጂ በሰላሟ እንደዚህ ውስጥ አይረበሽም እያሉ ይጨነቃሉ። እንግዲህ የፍኖት ወንድም ደግሞ ውጭ ጠጥቶ መጥቶ ሁል ጊዜ ለፍኖት አንተ ከመጣህ ልጅ ሰላም አይደለችም ማለት ነው እያሉ ሲሉት ሁል ጊዜ ለእሷ እንዴት ተጨነቅሽ? እኔ እዚህ ስርሽ ተቀምጪ ልጅ የበለሽኝ አታቂ እያለ በመጠጥ መንፈስ ብዙ ተናገራቸው። የኢደን የፍኖት እናት በጣም አዘኑ። ለቻናሉ አዲስ ሲሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።